በስማአ ወወልድ መንፈስ ቅዱስ አሐዱ አምላክ። አመሰቡ ለወርሃ ሰኔ በዛቲ ዕለት ኮነ ሰማዕተ ቅዱስ ወክቡር መዋዒ አባ አበስኪሮን ዘእም ሀገረ ቃሊን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰባት በዚች ቀን ቃሊን ከምትባል ሀገር ቅዱስና ቡሩክ ይድል አድራጊም የሆነ አባ አበስኪሮን በሰማዕትነት አረፈ። ይህም ቅዱስ ከእንዴናው ገዢ ካርያኖስ ጭፍራ ውስጥ ነበረ። የከሃዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች የትእዛዙ ነገር በደረሰ ጊዜ ወዲያውኑ ይህ ቅዱስ በህዝብ መካከል ተነስቶ ንጉሱን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉስ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገር አስዩት። በሄደ ጊዜ ወደ ንጉስ ላከው። ከእርሱም ጋር ሌሎች ሌሎች ወልፍዮስ፣ ወልፍዮስ፣ አርማኔዎስ፣ አርኪያስ፣ ጴጥሮስ፣ ቀራኔዎስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ስሊያፈሱ ካባ አበስኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሱም ፍጥቃቸውን ይቆርጡ ዘንድ፣ በየአይነቱ በሆነ ስቃይም እንዲያሰቃዩቸው አዘዘ። ንጉሱም እንዳዘዘ አደረጉባቸው። እሊህም እሊህም ከአምስቱ ግን ራሶቻቸውን የሚቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ በስኪሮን ግን ታላቅ ግርፋትን እንዲገርፉ አዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም ጅራትም አስረው በከተማው ውስጥ እንዲጎትቱ አዘዘ። ይህም ሁሉ ይህንም ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ምድማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር፣ ያለምንም ጉዳት አድኖ በዳና ያስነሳውም ነበር። ከማሰቃየቱም በደከመ ጊዜ ከስራየኞች ሁሉ የሚበልጥ በስራይም ወደ አየር ወጥቶ ካጋንንት ጋራ የሚነጋገር ስራይኛ አመጣ። እርሶም የወሽባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾከሾከና ለሁለት ክፍልም ሁኖ ተሰነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ውጭ ወጭት አድርጎ አበሰላቸው። በውሽባ ቤቱ ውስጥ ወደ አባ አበስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ ግንም ምን ምን ግንም ግን ምንም ምን ጉዳት አልደረሰበትም ያመሰሪ የመኳንንት ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚረዳ ሰይጣንስ፣ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራ ሁሉ ዘኤርን ያመሰግድ ነበር። ከዚህ በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የዴላክሌድን በመንግስተ ሰማያት ተቀበለ። ከቅዱስ አበስኪሮን ታምራትም አንዱን እንነግራቸዋለን። በግብፅ በደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ከሃይናቷም ክፉ ስራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ክፋታቸውን ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምትቶ ሁሉም በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበስኪሮን ተቀምጦ የላይ ላይ ግብፅ የሆነች ብያሁ ወደምትባል ሀገር የደረሰ። የሀገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበር አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሆናላቸው። ባዩትም ጊዜ ሰላምታውን አጸፋት እየመለሱ ተነስተው ተቀበሉ። ሁለተኛ ሚያችን የሚሻትን ምድር እያመለከታቸው ከምድራቸው ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንል አሉት። መቶ የወርቅ ዲናርም ሰጥቷቸው ተሰውራቸው። እነርሱም ከዚህ ራእይ የተነሳ ደነቁ። ከተኙም በኋላ ቤተ ክርስቲያኒቱን አፍልሶ ከግብጽ ደቡብ ወደ ላይ ላይ ግብጽ ብያሁ ወደምትባል ሀገር በመቶ የወርቅ ዲናር ወደ ገዛት ምድር ከነዋያ ቅዱሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማት። የሀገር ሰዎችን በጠዋት ተነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኙአት። እጅግን ፈጽመው እያደነቁ ምስጉን እግዚአብሔርን አመሰገኑት። ከዚያች ጊዜ ጀምሮ ድንቅ ታምር የሚደረግባት ሆነ። እግዚአብሔር ምስጋና ይሁን። እኛን በዚህ ሰማይ ጸሎት ይማረ፣ በረከቱም ከእኛ ጋር ትኑ ለዘላለሙ አሚን። ሰላም ላባ እስኪር ወን ዘታ አገሰ መከራ እስኪቱ ወርእሱ እስከ መበጣይ ተመትራ በደመ ኮንን ምውት ለህይወተ ክርስቶስ የተዘከራ ወለዘተ ቀትሉ ምስሌሁ ወዘተከለሉ ጌራ ሰላመ እብሎሙ ለሐምስ ሳራ በዚህችም ዕለት መኮንን አርማኒዮስ ያሰቃያቸው የ16000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል እልፍ እልፈ ወስሳ ምእተ ዘተፈቅዱ እንበለ ዘው እዩ ሰብ ወዘንበለ ተሰዱ እለ ፈጸሙም መንዳቤል አርማኒዮስ በእዱ አረስተ አረየ አራየ ከመባአይ ጋር ትኪዱ መንገለ ነገ መንገለ ነገዱ አንተ መንገለ ነገዱ መንገለ ነገዱ አንትሙ ንግዱ መንገለነ ገዱ አንትሙ ግዱ በዚች ምእለት አምላክን የወለደች የእመቤታችን የድንግል ማርያም ቤተክርስቲያን የተከፈተችበትና የከበረችበት ዕለት ነው። እርሷም ዌላ በሚባል አደባባይ ያለች ሶስት አመት ከስድስት ወር ተዘግታ የኖረች ነበረች። ይሄችውም በአንድ ሺህ 20 አመት አመት ሰማይታት ነው። ከእመቤታችን ድንግል ማርያምም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብለ ርህወተ ቤተ ጂዮም ከመኤልያስ ራ አራ ሀዋ ተዝናም